በቶ ኖሮ ከመጀመሪያው ተነግረኝ ነበር ከየትኛው ከመጀመሪያ ምን እናንተ ምንም ነገር የለም ሊኖረንም አይችልም በቃ ታስጨንቀኝ ታይኑኑ በጣም እያስከፋሽ ሂድልን ከዚህ አይገባህም ስለዚህ አብሬሽኛ መልብሽ ባካ ወደዛ ፍቅረኛ ፈልግ እኔ ምንህም አይደለሁም እሺ በአሁኑ ይህን እንድታደርግ ያልፈቀድሽ እጄን እዚህ ስትቆሚያለሽ። ካልሆነ ደግሞ ሂጅ ምንም እንደሌለ እነግረዋለሁ። ምን እየሆንክ ነው? ቆይ አንተ ከምት ጀምሮ ነው እንደዚህ መሆን የጀመርከው? ከመቼ? ብቻ እኔም በድብ መቅረብ አለብሽ። እኔን ነው መመልከት ያለብሽ። ምክንያቱም ነው የሰጠሁሽ። ጊዜ እያለቀ ነው። ውሳኔሽን ለእኔ መንገር አለብሽ። የፈለግከው ነገር ማለት ትችላለህ። ለእኔ ጉዳይ አይደለም። ተግባባል ጉዳይ ሽማ ነው በኋላ ለማደርገው ነገር ኃላፊነት አልወስድም። ምን ልታደርግ ነው? የሀብት ድርሻ እፈልጋለሁ። አንተ አታፍርም እንዴ? ቆይ እንዴት ደፍረህ ነው ድርሻ የምጠይቀኝ? እንደዛ ካልሆነ ደግሞ ቤቱን ለቃችሁ ትወጣላችሁ። የቤተሰቦች ቤት ነው፣ ይህንን አትርሽ። ምንም አታመጣም። ይህንን ወቅሽ፣ እኔንም ምንም ማድረግ አትችልም። ሄለን፣ ብዙ አትፍጨርጫል። ካልሆነ የሚደርስብሽ ነገር ጥሩ አይሆንም። ስለ አንቺ እያንዳንዱን ነገር አውቃለሁ፣ ምን አይነት ህይወት እንደነበረሽም ጭምር። ሌላም ብዙ የማውቃቸው ነገሮች አሉ። ስለዚህ ብንስማማል። አንተ መቀባጥርህን አቁምና ከክፍል ውጣ። ቆይ ትንሽ ያበዛው መሰለኝ። ምን አይነት ድፍረት ነው። ነገሩን በሰላም ፈታሻል። እያስፈራራኝ ነው። እያስፈራራውሻ አለ። ግን እውነቱ ማወቅ እፈልጋለሁ። ስማ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ? አታውቂም? አዎ አላውቅም። አሁን ከዚህ ውጣ። ያንን ማድረግ አልችልም። ከዚህ መውጣት አልችልም። ልታስርጭኝ

ሄለን በህፃናቶች ላይ የምታደርገው ነገር ታወቀባት። አዶናይ እያስፈራራት ይገኛል። የቤሉል እና የኑኖ ጉዳይ አልቆለታል። እልሻዳይ ሁሉንም ነገር ለቤሉል አስረድተዋለች። ኑኑ ኑኖ እንደተመረዘች እና የኤች አይቪ ተጠቃሚ እንደሆነች ተናግራለች። ታዲያ እያንዳንዱ ነገር ቤሉል ሲያውቅ ምን ይፈጠር ይሆን? አሁን ላይ ኑኑ የሆነ ሰው እንዳስፈራራት እና ከቤሉል እንዲትርቅ ያደረጋት ሰው እንዳለ ቤሉል አውቋል። ግንኑን ሲጠይቃት እና ሊረዳት ቢሞክርም እሷ ግን ማስረዳት አልፈለገችም። ኑኑ በቃ ከሱ መራቅ ነው ያለብኝ ብላ ወስናለች። በእርግጥም አሁን ላይ ካዶና ጋ መሆን የፈለገችው ቤሉል ከእሱ እንድርቅ ስለፈለገች እንጂ አዶን አይን አትፈልገውም። እናም እሷም የምትወደው በሆኑ ቤሉልን ይመስላል። ሁልጊዜ ከሱ ጋር ስትሆን ደስተኛ ናት። ደሞም በአጋጣሚዎች ሁሉ ከቤሉል ጋር ስትሆን ሳቂታማ ትሆናለች። በእርግጥ አሁን ላይ ፈተናዋ ቢበዛም እንኳን ኑኑ ግን አንድ ቀን የእሱ እንደምትሆን ግልጽ ነው። የሆነ ቀን እውነታዊ ይወጣል ቤሉል ኑኑያትን እንደዚህ እንደሆነች ካወቀ በኋላ ወይ ምርመራ ይወስዳትና እውነታዊ ይታወቃል። የሄለን ሴረኝነትና ግፈኝነት እየታወቀ ነው። ቤሉል ከአባቱ ሞት በኋላ ሄለንን በጣም ያምናትና ይወዳት እንደነበረ ነው። አሁን ግን በናሆን ምክንያት የምትወሉበትንና ከማን ጋር እንደምትሆን በአይን በብረቱ አይቷል። ይህንን ካየ በኋላ ምን አይነት ሴት ነች? ለካስማ የታመን ሰው ነው ያመንኩት ደግሞም እንዴት ነው እንድታስመስ የቻልሽው? ለካ እስከ ዛሬ አላውቀሽም እያለ ለራሱን ሲወቅስ ነበረ። ኑንያት በተደጋጋሚ ቤሉልን ከኔ ራቅ ብላ ብታስጠነቅቀውም አሁንም ከሷ ሊርቅል ባለመቻሉ ነው ከእሱ ጋር እንደማትሆን እና አዶነ የፍቅረኛዋ እንደሆነ እሱን ለማስቀናት ብላ እንደሆን ከእሱ ጋር የሆነችው ነግረዋለች። ታዲያ ወደፊት ምን ይፈጠር ይሆን? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮት። እንግዲህ ልኑኒትና ቤሎል ቬሎል በአንድ ሆኑ ያምራሉ የምትሉ በላይክ አሳዩኝ። ላይክ ግጩኝ። አዶናይ ታዳ እስከ ዛሬ ሲመኘውና ሲፈልገው የነበረውን የኑኒያትን ፍቅር ዛሬ ላይ ያገኘ መስሎት ነበር። ግን ደግሞ ኑኒያት እያስመሰለች እንጂ ቬሎልን ለማራቅ ስለፈለገች ከሆናለች ግን እሱ የእውነትም እኔ ወድሻለሁ ብሎ እስከ ዛሬ በድብቅ ሲያፈቅራት የነበረውን ንምያትን አሁን ላይ በግልጽ ነግሯታል። ግን እሷ አንተ ምን ሆነ ነው እኔ ቤሉል ከኔ እንዲርቅልኝ እንጂ አንተን ፈልጌህ ወይም ወድጅህ አይደለም። አንተም ቢሆን እኔ ምንም ነገር እንደሌለን ውስጣችን ያውቀዋል። ለምንድን ነው የምታስመስለው? እያለችም ጠይቀው ነበረ አዶናይ ግን በጣም እንደሚያፈቅራት በተደጋጋሚ እየነገራት ነው። ግን በፍጹም ንያት ይሄ ነገር ሊገባት አልቻለም። አዶናይ የደረሰበትን ሁሉ ለሄለን ነግሯታል። ሄለንም ግራ በመጋባት ስለምንድን ነው የምታወራው እያለች ነበረ። አንቺ ከሜቶዲኖ ሕፃናትን መርዳት የጀመርሽው ደሞስ የሕፃናት መርጃ ድርጅትሽ የት ነው ብሎ በጥያቄ አፋጧታል። ሉሊትም ነገሩ ግራ ቢያጋባት አንተ ልጅ ዛሬ ጠጥተሃል ወይ? ምን ሆነህ ነው እንደዚህ የምትሆነው? ምንድን ነው የምታወራው? እያወራ ያለው ነገር ሊገባኝ አልቻለም በማለት ነገሩን በማወሳሰብ ጀምረዋለች። አዶናይ እርግጠኛ ሆኖ እኔ በመረጃና በማስረጃ ነው፣ እትዬ በጣም ነው ማምንሽ። ስለዚህ ስለ ሕፃናቶቹ እያንዳንዱን ነገር ልታስረጅ እንግድል ይሻል አለበለዛ ግን ሁሉም ነገር ይፋ ይሆን እና ለቤሉ ላስረድቸው ነገሩ ዝብርቅርቅ ይላል ብሎ አስፈራርቷታል። ሄለንም ግራቢ ገባት ምንድን ነው የምታወራው እያለች በድጋሚ ብትጠይቅም ነገሩ ገብቷታለ ግን ለማወዛገብ እና ነገሩን ለመደባበስ ፈልጋ ነበር። አዶናይ ግን ሀደባብ ሶ ሊተዋት አልፈለገም። እናም ከቴዲጋ ሄዳ ገጠራማ ቦታ ላች ከእያንዳንዱ ሰዎች ጋር አውርታ ነበር ሕፃናታችንን እንደምትረዳና እንዲሁም ደግሞ አንዳንድ ለሕፃናት ላመጡ ሰዎች ድጋፍ እንደምትሰጥ ተናግራለች ያንን ደግሞ መኮ ነበር ያወቀው ለመኮ ሁሉንም ነገር ስላስረዳው እና ሁሉም ነገር መኮ ስላወቀ ነገሩ ግራ ቢገባው ነበር ለአዶኒ የነገረው አዶናይም በጊዜው ትንሽ ግራ ቢጋባም ግን እያንዳንዱ ነገር ማውጣትና መጣራት ስላለበት መኝታ ቤቷ ጋር የሆነ ሪከርድ የሚያደርግ ነገር ስላስቀመጠ አሁን ያወራችውን እያንዳንዱ የምታወራውን በሪከርዱ ሰምቷል። እና ይቺ ሴትዮ አስመሳይ አስነሳይ እና የሆነ ተንኮል እየሰራች እንደሆነ ገብቷቸዋል። በእርግጥ አሁን አዶናይ ብቻ ሳይሆን ቤሉልም ሄለን መጠርጠር ጀምሯል። አዎ እቺ ሴትዮ እስከዛሬ ሳላውቃት ነበረ። እናት ናት ብዬ አምናት ነበር። ለካስሷ ናሆም እንዳለው እያስመሰለች እና ለእኛ ለአባቴ ገንዘብ ብላ ነው እኛ ጋር ያለችው። አባቴ ከመሞቱ ከቀናት በኋላ እሷ ከሌላ ወንድ ጋር ውጭ መገናኘት ጀምራለች። ስለዚህ ይቺ ሴትዮ አስመሳይ ናት። እስከዛሬም ያመንኳት አጎቴን ባለመስማቴ ነው። አጎቴ እያንዳንዱ ነገር ትክክል ነው እና ከዚህ በኋላ ነገሩ ይጀመራል ብሎ በሄለል ላይ ያለውን እምነት አጥቷል። ከዚህ በኋላ ምን ይፈጠር ይሆን? ሄለንስ ማን ነው የሚያምናት? እያንዳንዱ ሰው እየነቃባት ነው ቀስ በቀስ። እስከ ዛሬ ስለ እሷ ማንነት እና ምንነት መሲና መሲ ብቻ ነበረች የምታውቀው። ለሁለተኛ ጊዜ ደግሞ ኑኔ ያታወቀች ያቺ ሴት መጥፎ ሴት እንደሆነች። እስከዛሬ እትዬ ጥሩ ሰው ናት ከማለት ውጭ ምንም አታውቅም ነበረ። አሁን ግን እዛ ቤት ጥሩ ሰው እንደሌለ እያወቁ ነው። እናም በባለፈው በተፈጠረው ነገር ሄለን በተናገረችው ነገር የኑንያት እናትን በጣም ተቀይሟታለች። አይን አለም ታዲያ ለዘመናት ጥሩ ሰው ናት እያለች ስትመሰክርላት ነበር። በእርግጥ ነገሩ ባይዋጥላትም አሁን ቢሆን እቺ ሴትዮ እሷ ቤት እስካለን ድረስ ምንም ቢሆን ምንም ልታስቀይመንም ባታስቀይመንም ጥሩ ሰው ናት፣ ቤቷ እስካለን ድረስ ተከባብረንና አክብረን መኖር አለብን ብላ በዚህ ልጆቿን አሳምናቸዋለች። እሷም እኮ እኛ ሰፈር ያሉት ልጆች እየጠበቁች ነው። እናም ሴትዮዋ የት ገብታ ነው ለምን አጠራልንም እያሉ እኔም በጥያቄ እያፋጠጡኝ ነው። እትዬ የምትይው ነገር ካለ ለሰዎቹ መልስ መስጠት አለብሽ ብሏት ነበር። አዶናይም ታዲያ ይሄ ምንድን ነው? እኔ ያለ አንድ ነገር ያለ አንድ ምስክር አልመጣሁም። ስለዚህ ስለ ልጆቹ አንድ ያንዳንዷ ነገር አስረጅኝ በማለት ያፋጠጣታል። ሄለንም ነገሩ ግራ ቢገባት እና እንዴት እንደተደረሰበት ባታውቅም አዶናይን ምን ብላ ማሳመን እንዳለባት ግራ ገብቷታል። አዶናይ አታየኝም እንዴ? እኔ ኮ ሐዘን ላይ ነኝ። ድሮ ሴን ጓደኛዬ ህፃናት መርጃ ድርጅት ነበራት። እናም ከመሞቷ በፊት እኔ እንዳገዛትና እና ከእሷ ጋር እንዲሰራ ትረዳኝ ነበር። እናም በሰዓቱ በድንገት ህይወቷ ስላለፈ ያን ነገር እኔ ማስቀጠል እንዳለብኝ አስረድታኝ ነበር እና ያንን አይቶ ነው። ስለዚህ አሁንም ስራውን እንቀጥላለን። ሌላውን ደግሞ ሌላ ጊዜ ያስረድሃለሁ። አሁን ሀዘን ላይ ነኝ አታየኝም ወይ ብላ ለመሸውድ ሞክራለች። አዶናይም አይ፣ እትዬ፣ ይሄ ነገር እንዲ በቀላሉ ምተውሽ ነገር አይደለም። ስለዚህ እያንዳንዷ ነገር ማወቅ ፈልጋለሁ። ለዛሬው እሺ፣ ይበቃል፣ ግን ሌላ ጊዜ ይሄን ነገር በደንብ በማብራራት እንድታብራሩልኝ እፈልጋለሁ ብሏታለ። ናሆምም ስልክ እየደወለ ያለበለዚያ የንብረቱ ተካፋይ አድርጊኝ፣ ካልሆነ ግን ቤቱን ለቀሽ ውጪ። ያ ቤት ያንቺ ሳይሆን የኔ የቤተሰቦች ቤት ነው። ያ ቤት እኔ ወርቅ ያድጌበታለሁ። ስለዚህ ላንቺ ሊገባሽ አይችልም። የእኔና የኔ ብቻ ነው። የኔና የእህቴ ነበር። እህቴ ደግሞ የለችም። ስለዚህ የእኔና የቤሉል ብቻ ነው ያ ቤት ሊሆን የሚችለው። አንቺ ጓዝሽን ሰብስበሽ ከነኮተትሽ ውልቅ ማለት አለብሽ፣ አለበለዛ ጉድሽን ነው የምዘረግፈው እያለ ያስፈራራታል። ሄለንም የፈለገውን ማምጣት ትችላለክ። እኔ የዚህ ቤት ወራሽና የእኔ ንብረት ነው። አንድም ነገር ውርስ አታገኝም። አርፈ ተቀመጥ። አጉል በምኞት እና ራስህን አትሸውድ። የራሱ ጉዳይ፣ ከዚህ በኋላ እኔ ምንም ልልህ አልችልም። ይሄ ነገር ግን የኔና የኔ ነው ብላ አንድታምን አድርጓታል። ግን ቤል ቤሉልም ሆነ አሁን እሷ ለሀብትና ለንብረት እንደሆነ እዛ ቤት ያለችው በደንብ ተረድቷል። በአይኑ ያየውን ነገር ማመን አቅቶታል እና ናሆምም፣ ከዛ ቤት ካልወጣሽ በቅርቡ ውርደትሽን ትሸከናነቢያለሽ እያለ ያስፈራራታል። ቴዲም የእሷ ቀኝ እጅ የነበረው ነበር። አሁን ግን ሀይ አራት ለራስሽ ራስሽ እንችለሽ ኑሪ፣ እኔን ከህይወትሽ አውጭኝ፣ እርሽኝ፣ የራሴ ህይወት መኖር እፈልጋለሁ ብሎ ትቷታል። ታዲያ በዚህ ሰዓት ማን ነው የሚያግዛት? ቴዲን ያግባባች መስሎት መሲ ከእሷ ጋር እንዲሰራ አድርጓ ነበር። ግን መሲን በስራው ተስማምታለይ። ቴዲንም ከሄለን ሳታይና ፈቃደኛ ሳትሆን በድብቅ ልታገኘው ሊያወሩ ተስማምተዋል። ከዚህ በፊት ቃል ገብተሽልኛል፣ ማን ልሁን፣ ምን ልሁን ላትሸሽኝና ላትረቂኝ ቃል ስለገባሽልኝ ላንዴ ለመጀመሪያ ለመጨረሻ ዲ ሰተሽ ልታወርኝ ይገባል ብሏታል። መሲም በዚህ ነገር ተስማምታለች። ግን ይህን ነገር ለታዱ ስትነግራት መሲ እባክሽን ራስሽን ጠብቂ፣ እቺ ሴትዮ ጭራቅ ናት ታውቂያለሽ። አንቺን ብቻ ሳይሆን ቤተሰቦች፣ ሰዎችሽን የሚዛ ገደል ልትገባ ትችላለች። ስለዚህ እባክሽን፣ ቴዲም ቢሆን የሷ ቀኝ እቺ ስለሆነ ምንም ነገር ከነሱ መጠበቅ አይገባሽም። ለምን አርፈሽ አትቀመጭም? ብላ የመከረች አልነበር እነሱንም አሸንፈው ከነሱ ጋር በመስራት ነው። እናም ታዱ፣ እራሴን ጠብቄ እስከ እንደዛሬው መስራት እችላለሁ። ከእነሱ ጋር ከሆንኩ ደግሞ እነሱ ማንሸነፍ እንችላለን፣ እውነታው አንድ ቀን ይወጣል በማለት ተስፋ አድርጋ ቴዲን ለማገኘት ወስናለች። አዶናይ እና ሄለን ገና ጉዳያቸውን አልጨረሱም፣ ይቀጥላል። አዶናይ ይህን ነገር ካልነገረችው እንደማይፋታት ነግሯታል። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮ ላይክ